ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ እንኳን ለድንግል ማርያም ልጅ ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ ዋዜማ በሰላም አደረሳችሁ። እንደምታዩት ወደ እጅ ላይ ነው ዛሬ ወጣወጦችን እየሰራው ያለሁት። እናንተስ ምን እያደረጋችሁ ነው? ምን አይነት ወጥ እየሰራችሁ ነው? ወጤን እየሰራሁኝ የተለያየ ነገር እንነጋገራለን። እንደምታውቁት አገር ቤት ነበርኩኝ። አገር ቤት በጣም ብዙ ቪዲዮዎች ጋር ነው የመጣሁት፣ በጊዜው ጋፕ አድርጌ ዋዜማ ስለሆነ ዛሬ የዋዜማ አንድ ባብላ ሳያችሁ። አገር ቤት ታከብሪ ነው ወይ ከእናች ጋር ምናም ብላችሁ ነበረ። ባከብር ደስ ይለኝ ነበረ ግን ቤቴ ባለቤቴ ዝጎኑ ለበዓል እንዲያልፍብኝ ስላልፈለግኩኝ ወደዚህ መጥቻለሁኝ፣ እና በዓልን ከእናንተ ጋር እናሳልፋለን። ዋዜማ ላይነን ስለ ዋዜማ ስለ አገር ቤት ስለነበረኝ ቆይታ ትንሽ ነገር እላችኋለሁኝ። አብራችሁን ቆዩ ቤተሰብ። ሱቅ የባልትና ሱቅ የሸቀጣ ሸቀጥ የኤሌክትሮኒክስ እቃዎች ምናምን ያሏቸው እህትና ወንድሞች አሉኝና የባልትና ሱቅ የነበርኩኝ ጊዜ ወንድሜ ጋ፣ በጣም በቃ ልብ የሚሰብር ነገር ነው የሚያጋጥማችሁ። ሊገዙ የሚመጡ ሰዎች አንድ ኪሎ ሽሮ ፈልገው ዋጋ በጣም ውድ ሲሆንባቸው ግማሽ ኪሎ ይላሉ። ግማሽ ኪሎ ሲሆንባቸው ደግሞ እሱም ዋሌታቸውን ቼክ ሲያደርጉ ብሩ መጠኑ ከሚገምቱት በላይ የሆነባቸው እና የግማሽ ግማሽ ካሌዛ ደግሞ የሩብሩብ ብለው ሁሉ የሚጠይቁ ሰዎች አሉ። በዚህ ሰዓት ካለው የኑሮ ውድነት አንጻር ማለት ነው። በዛው ልክ ደግሞ አንዳንድ ቦታ ስትሄዱ ብሬን የትልጣል ብለው እርግፍተፍ ሲያረጉት ያላችሁ። ከእነሱ የበለጠ ግን እንደዚህ ኑሮ ያሰቃያቸው አብሶ፣ የተፈናቀሉ ቤታቸው የፈረሰ አዲስ መንደር የመጡ ሰዎች ምናምን ኑሮውን መቋቋም ከሚገባ በላይ ያቃታቸው ሰዎች አሉና በዓል ስለሆነ ያለንን ቤታችን ውስጥ የሰራነውን ቤት ያፈራውን ከአሉን ሰዎች ጋር ከጎረቤቶቻችን ጋር ሩቅ እንኳን ባንሄድ፣ ከአቅራቢያችን በጣም ብዙ የተቸገሩ ሰዎች ያጋጥሟችኋል። የዕለት እንደዚህ በነገራችን ላይ እንትን ምስር የዛሬ አራት ዓመት ቪዲዮ ስሰራ ኪሎ 72 ብር ገብቶ በቃ ህዙ ሲል ነበር። አሁን ላይ የግማሽ ግማሽ የሚባለው ሩብ ኪሎ ማለት ነው። 72 ብር ገብቶ ከሱም በታች ሰዎች መተው ሊገዙ ሲጠይቁ ያጋጥሟቸዋልና ምን ያህል የሰው ልጅ ኢትዮጵያ ላይ የዕለት ጉርሱን በልቶ ማደር የማይችልበት ደረጃ ላይ ስላለ አቅራቢያችን ካሉ ሰዎች ጋር እንደዚህ አይነት ችግርን መናገር የማይፈልጉ እንደዚሁ ስናያቸው ራሱ የምንረዳቸው ሰዎች አሉእና ከነሱ ከእነሱ ጋር በዓልን የምንሰራትን ቤት ያፈራውን ነገር ሼር እየተደራረግን እየተጋራን በዓልን ብናከብር ብዬ እላለሁኝ። በነገራችን ላይ ውጭ ላይ ስለምሰራ እኔ ሳንስክሪን ይጠቀማለሁ። እንደ የስኪናችሁ እንደየቆዳችሁ ይቅርታ፣ እንግሊዝኛ ቀላቀልኩ እንቀላቀልኩ። አይገባም አይገባም እንደዚህ ሰንስክሪኔን አድርግና እንግዲህ አዲሱ የጸደይ ወራት ላይ ስለሆንን አውሮፓ ላይ ፍራንስ፣ ሁለተኛው ቤቴ፣ ሁለተኛው ሀገሬ እስከምንሰራበት እስከምንኖርበት ህይወታችን እዚህ እስከምናሳልፍ ድረስ የምንኖርበትን ሀገር ማክበርና መውደድ አለብን ብዬ አምናለሁኝ። ስለሌላ ነገር ደግሞ እንዳይመስላችሁም። ኢትዮጵያ የተወለድንባት ያደግንባት እትብታችን የተቀበረባት ቢሆንም ያው ተሰደን አንድ ይመተናል እና ያለንበትን ሀገር መውደድና ማክበር አለብን ብዬ አምናለሁኝ። እንዴት ነኝ? ታለቀላኩት። የእንትን ቅል ነው የምመስለው። የምንድን ነው የሚባለው? የቅቤ የቅቤ ቅል፣ የቅቤ ቅል። በጣም ግን እንደኔ ተወዳላችሁ። በስማ እኔ በጣም ነው የምወደው ቤት አጽድቼ ስጨርስ እደጅ እንደዚህ ምግብ ስሰራ ምናምን የእጣን አይነት ነው እዚጋ ማጨስ በጣም ነው ደስ የሚለኝ። ቤትም ደግሞ ሞቅ ሞቅ ያደርጋል። እደጅ ደግሞ የምንሰራበት ምክንያት ታውቃላችሁ፣ ልክ ሀገርኛ እንዲሆንና ሁለተኛ ምክንያቴ ደግሞ ዶሮ ወጣችን ቤት ስትሰራ ሽታው ከቤት አይወጣም እና ለዛም ነው እደጅ መስራት የምንወደው። ቤታችን ፊት ለፊት አዲስ የገቡ ሰዎች አሉና እንደዚህ ቡና ስናፈላ ምናምን አይተው አያውቁም። አዲስ ናቸው እና ከአንድ ወር በላይ እዚህ ስላልነበርኩኝ፣ ብርድም ስለነበረ ክረምቱ ምናምን እደጅ ላይ እንደዚህ ቡና ስናፈላ ምግብ ስንሰራ አይተው ስለማያውቁ የቡናው ጭስ ክሰል፣ ምድጃው ምናምን ግራ ገብቷቸው ማለት ነው። አንዴ ወደዛ ይሄድና አንደኛው ከዛ ይነግረዋል፣ ወደ ቤታቸው ገብቶ ማለት ነው። ከዛ ደግሞ ሌላኛው ይወጣል። አሁን ደግሞ ሶስተኛ ሴቷ ወጣችና እንደዚህ ፖስታ ለደብዳቤ የምናወጣበት ማለት ነው ሳጥኑ፣ እሱን ከፍታ ወደዚያ አይታ ሄደች። የኛ ነገር አንዳንድ ጊዜ ውጭ ሀገር ላይ ለማያውቁ ሰዎች ግራ ነው የሚያጋባው። ጭስና ጨስ እንደዚህ ክሰል፣ ምግብ አድርገን ምናምን ቡና ስናፈላ ስታዋቁ ቁሌቴ ነው የሚባለው፣ ግራ ነው የሚገባቸው። እና አሁን ለሶስተኛ ዙር ምናልባት ስራ ከገባች በኋላ ደግሞ ሶስቱም አንድ ላይ ሊወጡ ይችላሉ። ያው ሰላም መባባል ጀምረናል። ከመጣሁኝ በኋላ ችን ሁለት ቀን ከዛ አስረዳቸዋለሁ። ወይም አንድ ቀን የኢትዮጵያን ቡና ፈሽ አደርግና እጋብዛቸዋለሁ ብያለሁኝ። ካሌዛማ ምንድን ነው ምናምን እያለ ጥያቄ ነው የሚሆንባቸው ምናዊ እንደሆንኩም ስለማያውቁ እስካሁን ድረስ አስረዳቸዋለሁ። ይሄ የኢትዮጵያ ባህለው ቡና የሚባለው ይሄ ነው። ከናቆላሉ ወጥ ደግሞ ስንሰራ እንደዚህ ለሶስት ለአራት ሰዓት ከዛም በላይ ይፈጃል። አንዳንድ ጊዜ በክክብ ላይ እንደዚህ አማስለን ሽንኩርቱ ድምጥ ማጣ እስክትጠፋ አቁላልተን ነው የምንሰራው ጊዜ አንድ ቀን አስረዳቸዋለሁ እንግዲህ ዛሬ የእረፍት ቀናችን ስለሆነ ወጥ ከመስራሴ በፊት ግቢያችንን እንደምታዩ ተመነቃቅሯል። እንዳለ ቁፋሮ ምናምን ያላዘጋጀነው ነገር የለም። በአሁኑ ብዙ ነገር እንተክላለን ብለናል። ያው የግብርና ነገር ታውቃላችሁ። እነ አካፋ፣ መቧጠጫ ወደዛ ጋር ደግሞ ስትሄዱ እነ ዶማ ምናምን ገበሬዎች ገበሬዎችፓሜ ገበሬሬ ትርምስምስ የወጣው ከፊት ለፊት በኩል የሚነቀል አረም ምናምን ስላለ፣ ከእግዚአብሔር ጋር የአዲስ አበባን ቪዲዎች የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። እየደረሰ ነው። ኤርታሌ ኤርታሌ ነው። ሁለት አይነት ወጥ ሰርቻለሁ። ቤት ያፈራው ነው። እንደበፊቱ አገር ቤት ደርሼ ከመጣሁ በኋላ ብዙ ነገር ነው ጭንቅላቴ ላይ የተቀየረው። የሰውን ኑሮ ካየው በኋላ ይሄዚ ትልቅ ነገር እንደዚህ፣ ዛሬ አመት ባለው ይሄ ነገር ይዘጋጅ፣ ይሄ ነገር ጎደለ፣ ያ ነገር አልተሟላ ምናምን የሚለው ነገር ከጭንቅላቴ አውጥቻለሁ። ቤት ያፈራውን ያለችዋን መቋደስ፣ አገር ቤት ሆን ካሉ ከሌላቸው ጋር አቋደስ ነበረ። ግን እግዚአብሔር ይመስገን ጥሩ በጣም የተባረኩ ቤተሰቦች ስላሉኝ እነሱ ማድረግ የሚገባቸውን ነገር በሙሉ ላይ ያደርጋሉ። ከሌላቸው ጋር አብረው ተካፍለው ነው በዓሉን የሚያከብሩት። እና የእነሱ ልጅ በመሆኔ ደግሞ በጣም ነው ደስ የሚለኝ። የተባረኩ ነው ብዬ ነው ማስበው። እግዚአብሔር ይመስገን። እና ስለ መንገዶቹ፣ ስለ አዲስ አበባ ከተማ አንዳንድ ቦታዎች፣ አብዛኛውን ጊዜ የፈረንሳይ ለጋሲዮን ልጅ ስለሆንኩኝ አራት ኪሎ ስድስት ኪሎ መድኃኒዓለም እስከ ሽሮ ሜዳ ምናምን፣ ሌላ ደግሞ ከአራት ኪሎ እስከ ቤተል ያለ ያለ አማርኛ አይተን ተምታተል፣ ሚክሲንግ ችግር የለም፣ ኪፕ ጎይንግ። ከአራት ኪሎ እስከ ቤተል ሳላቋረጥ የቀረጽኩት ቪዲዮዎች አሉና ማየት የምትፈልጉ ከሆነ አሳውቅኝ። የእውነት በጣም የተለያየ ቦታዎች ሽሮ ሜዳም ተብዬ ተጠይቅ የነበረ እዛ የቀረስኳቸው ቪዲዮዎች አሉ። ሽሮ ሜዳ በፊት ከሁለት አመት ወይም ከአራት አመት በፊት የሄዳችሁ ሰዎች አሁን ላይ ያለውን ሽሮ ሜዳ እንዳትገምቱት፣ ትርምስ ምስ ወጥቷል። የተቆፋፈረ ቦታ አለ ምናምንና ከእግዚአብሔር ጋር ኤዲት እያደረኩኝ ከበዓል በኋላ ምናልባት ከዳግማ ትንሣኤ በኋላ መሀል መሀል ላይ አሳያችኋለሁኝ። በተረፈ ደግሞ ያው የጸደይ ወራት ስለሆነ እዚህ ግቢ ውስጥ እነ ጎመን ቲማቲም፣ እነ ኩከንበር ምናምን ሱን ሎዲንግ ያው እንትናችንን ሁሉ ጋርደናል። ንፋስ መጥቶ አትክልቶቹን በወጨፎ እንዳያበላሽብን ማዳበሪያ ሁሉ ወጥረናል። ንፋስ የጓሮ አትክልት ስትተክሉ ዛሬ ቲክል ስጣችሁ። እንደዚህ ሜዳማ ቦታ ከሆነ አትክልታችሁ ሊበላሽ ይችላል እና ከቻላችሁ እንደዚህ ንፋስ የሚያሳልፍ ማዳበሪያ ነገር አጥራችሁ ላይ ወይም እንደዚህ ወንፊት ነገር አድርጋችሁ መወጠራችሁን አትርሱ አንድ ቲፕ ሰጠኋችሁ እና እስከ ሳመር ድረስ እስከ በጋው ድረስ ሳመር በጋ ድረስ የተለያዩ ነገሮችን የምንተክለውን ወደዛ ወደዚህ ስልን አገር ቤት ያመጣኋቸውን ነገሮችም አስጎበኛችኋለሁ እንላለሁኝ በድጋሚ መልካም ዋዜማ ይሁንላችሁ ከእግዚአብሔር ጋር ነገ ደግሞ ስንቋደስ ቤታችን ውስጥ ያፈራውን ከውዱ ባለቤቴ ጋር እናካፍላችኋለን። የነገ ሰው ይበለን። እግዚአብሔር ከእናንተ ጋር ይሁን። ሰላም፣ መልካም ዋዜማ። ሰላም ከካሜራ ጀርባ